ጤና ይስጥልን ክቡራን ተመልካቾች እና ተከታዮች እንደምን ሰነበታችሁ። የፍቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪ አሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች እንዲሁም ለአውቶሞቲቭ ተማሪዎች ግብአት ላይ የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን በተሽከርካሪያችን ላይ የሚገኙ የሴንሰር አይነቶችን እናያለን ማለት ነው። አብራችሁኝ ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖር በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችን ቆዩ። በዛሬው ፕሮግራማችን እንግዲህ የምናየው ስለ ሴንሰሮች ነው ማለት ነው። ሴንስ ማድረግ ማለት ተሽከርካሪያችን ላይ የሚገኙን የተለያዩ ችግሮችን ሴንስ እያደረጉ ለኛ ለአሽከርካሪዎች እንዲሁም ደግሞ ተሽከርካሪያችን ላይ ለሚገኘው ኢሲዩ ወይ ደግሞ ኮምፒውተር የሚያሳውቁ ክፍሎች ናቸው ማለት ነው። እነዚህ ሴንሰሮች ይባላሉ ማለት ነው። አንድ ተሽከርካሪ ላይ ሴንሰር አለ ማለት ፕሮሰሰር አለ ማለት ነው። ፕሮሰሰር ደግሞ አለ ማለት አክቹዌተር አለ ማለት ነው። እንደ ምሳሌ ስናነሳ ተሽከርካሪያችን ላይ የተለያዩ ሴንሰሮች ይኖራሉ። ለምሳሌ ማስ ኤር ፍሎ ሴንሰር ወይ ደግሞ ኤር ፍሎ ሴንሰርን ብናይ ወደ ተሽከርካሪያችን ሞተር ውስጥ የሚገባውን የአየር ዴንሲቲ እና ፍሎን ሴንስ ያደርጋል ማለት ነው። ያ ሴንሰር ምን ያደርጋል? ለኢሲዩ ወይ ደግሞ ለኮምፒውተሩ መልእክት ይሰጣል ማለት ነው። ኮምፒውተሩ ደግሞ ለሌላ ክፍል ለገባው አየር ትክክለኛ የነዳጅ መጠን እንዲረጭ መልእክትን ይሰጣል ማለት ነው። ስለዚህ አንደኛው ፕሮሰሰር ኢሲዩ ነው ማለት ነው። ሁለተኛው ላይ ደግሞ መልእክቱ ለኛ ይሰጠናል ማለት ነው ኢሲዩ ከተሽከርካሪ የተለያዩ ሴንሰሮች የተቀበለውን መረጃ ሲዩ ማድረግ የማይችለውን እኛ እንድናደርግለት ለኛ መልእክት ይሰጠናል ማለት ነው። ለምሳሌ ኢንጂን ቼክ በማብራት፣ በር ክፍት መሆኑን ምልክት በመስጠት፣ ኢንጂን ቴምፕሬቸሩን ምልክት እየሰጠን፣ ኤቢኤስ ሊሆን ይችላል የተለያዩ ምልክቶችን የተሽከርካሪችን ዳሽቦርድ ላይ እያበራ ለኛ መልእክት እየሰጠን ራሱ መመለስ የማይችለውን ማለት ነው። ለኛ መልእክት እየሰጠን እኛ እንድናስተካከል እኛ እርምጃ እንድንወስድ ጥገና ደግሞ ከሆነ ጥገና እንድናደርግ መልእክት የሚሰጠን ይኖራል ማለት ነው። ስለዚህ ሴንሰሮች እንደዚህ አይነት ጥቅሞች ይኖራቸዋል ማለት ነው። ስለዚህ በዛሬ ፕሮግራማችን የእነዚህን ጥቅም እናያለን ማለት ነው። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋቸው አብራችን ቆዩ። ክቡራን ተመልካችና ተከታዮች በመግቢያ እንዳያችሁት የዛሬው ፕሮግራማችን ስለ ሴንሰር ነው። የተሽከርካሪ ሴንሰሮች የምንላቸው የተሽከርካሪውን ሁኔታ ለአሽከርካሪ ወይንም ለኢሲዩ መልእክትን በመስጠት ተሽከርካሪው በአግባቡ ስራውን እንዲሰራና ከብልሽት የሚታደጉ ናቸው። ሴንሰሮች የተሽከርካሪውን የተለያዩ ክፍሎች የሚቆጣጠሩ ማለትም እንደ ኢንጂን ቴምፕሬቸር ኩሊንግ ሲስተም፣ ኢንጂን ኦይል ፕሬዠር እና ኢሚሽን ሌቭል እና የመሳሰሉትን የሚቆጣጠሩ የሴንሰር አይነቶች ናቸው። እነዚህ ሴንሰሮች ልክ እንደ ሰው በስሜት ህዋሶቻችን አማካኝነት መልእክትን ወደ አእምሮችን እንደሚልኩ ሁሉ ሴንሰሮችም ከተሽከርካሪያችን የተለያዩ ክፍሎች ወደ ፕሮሰስ ወይ ደግሞ ኢሲዩ፣ ቀጥሎ ወደ አክቸዌተር ወይም ደግሞ ወደ ፈጻሚ አካላት በመሄድ መልእክትን በመላክት የተሽከርካሪው ክፍሎች በአግባቡ እንዲሰሩ እያደርጋሉ። በዘመናዊ ተሽከርካሪዎች ላይ ሴንሰሮች እጅግ በጣም ብዙ ብዙና የተለያዩ ቦታዎች ላይ ይገኛሉ። በተሽከርካሪዎች ላይ ከ25 በላይ ሴንሰሮች ሲኖሩ እነዚህ ሴንሰሮች ከተሽከርካሪ የተለያዩ ክፍሎች መልእክትን በመውሰድ ለአሽከርካሪውና ለኮምፒውተር ወይንም ኢሲዩ መልእክትን በመስጠት አሽከርካሪ ከሆነ አነዳዱን እንዲያስተካክል እና ማየት ያለበትን ነገሮች ካሉ እንዲጠነቀቅ፣ ኢሲዩ ከሆነ ደግሞ በአክቹዌተር አማካኝነት መልስ መስጠት እንዲችል የሚያደርጉ ናቸው ማለት ነው። ሴንሰር ካለ ፕሮሰሰር አለ፣ ፕሮሰሰር ካለ ደግሞ አክቹዌተር ይኖራል ማለት ነው። በዛሬው ፕሮግራማችን ከ25ቱ ሴንሰሮች ውስጥ ስለ 12ቱ ሴንሰሮች አገልግሎታቸው፣ እነዛ ሴንሰሮች ቢበላሹ ምን አይነት ችግሮችን እንደሚያመጡና ለአሽከርካሪው ምን አይነት መልእክትን እንደሚሰጡ እናያለን። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችን ቆዩ። የተሽከርካሪያችን ሴንሰር ውስጥ የመጀመሪያውን ስናይ ኤርፍሎ ሴንሰር ወይም ደግሞ ማፍ ሴንሰር በመባል ይታወቃል። የዚህ ሴንሰር አገጣጠም ስናይ በአስገቢ አንገት ወይም ደግሞ በኢንቴክ ማኒፎልድ ላይ የሚገጠም ሲሆን ይህ ሴንሰር አሰራሩ እላዩ ላይ ባለው የሞቀ ሽቦ አማካኝነት ማለትም ኤሌክትሪክን ከባትሪ ወደ ሞተር ሲነሳ ከዲናሞ በማግኘት ይሞቃል ማለት ነው። በዚህ የሞቀ ሽቦ አማካኝነት አየር ወደ ሞተር ሲገባና ሲያቀዘቅዘው የገባውን አየር ብዛትና ዴንሲቲ ካልኩሌት በማድረግ ለኢሲዩ ያሳውቃል። ኢሲዩም ደግሞ ለገባው አየር የሚበቃው ነዳጅ ካልኩሌት እንዲያደርግ ይረዳዋል ማለት ነው። ስለዚህ የኤርፍሎ ሴንሰር ይሄንን ስራ ይሰራል ማለት ነው። የዚህ ብልሽት ያልተመጣጠነ ያየርና የነዳጅ ድብልቅ ወይም ደግሞ ጭስ እንዲኖር ያደርጋል። ጉልበት ማነስ ወይ ደግሞ ፓወርሎስ እንዲኖር ያደርጋል። ፍንዳታ ያለ አግባብ እንዲከሰት ያደርጋል ወይ ደግሞ ታይሚንጉን እንዳይጠብቅ ያደርጋል ማለት ነው። ስለዚህ በተሽከርካሪያችን ላይ ኤር ፍሎ ሴንሰር ወይም ደግሞ ማፍ ሴንሰር የምንለው ይህንን ስራ ይሰራል ማለት ነው። እንግዲህ በተሽከርካሪያችን ላይ የኤር ፍሎ ሜትር ወይም ደግሞ ማስ ኤር ፍሎ ሴንሰር ብልሽት በሚያጋጥበት ጊዜ በተሽከርካሪያችን ላይ ኢንጂን ቼክ የምንለው ምልክት ይበራል ማለት ነው። በዚህ ጊዜ አስፈላጊውን ጥገና ማድረግ ይኖርብናል ማለት ነው። በተሽከርካሪያችን ላይ ከሚገጠሙ ሴንሰሮች ውስጥ ወደ ሁለተኛው ስንሄድ ኢንጂን ኖክ ሴንሰር የሚባለው እናገኘዋለን። ይህ ሴንሰር በሞተር ግድግዳ ላይ በመገጠም ሞተር ውስጥ በትክክል ቃጠሎ በማይከናወንበት ጊዜ የሚፈጠረውን ንዝረት ወይም ደግሞ ድምጽ በማዳመጥ ወይ ደግሞ ሴንስ በማድረግ ለኢሲዩ ወይም ኤሌክትሮኒክ ኮንትሮል ዩኒት በማሳወቅ እና ለአሽከርካሪው እንዲያውቀው ለማድረግ የተገጠመ ሴንሰር ነው ማለት ነው። አላስፈላጊ ድምፆች በሞተር ውስጥ የተለያዩ ክፍሎች እንዲጎዱ ያደርጋል። ለምሳሌ ፒስተን፣ የፒስተን ሪንጎች፣ ቤሪንግ እንዲሁም ደግሞ ሲሊንደር እንዲጎዱ እና በአጭር ጊዜ ለሞተር ብልሽት የሚያጋልጡ ናቸው ማለት ነው። ስለዚህ ኢንጂን ኖክ ሴንሰር ጥቅሙ አላስፈላጊ ድምፆችን ለኢሲዩ ማሳወቅና ኢሲዩ ደግሞ በኢንጂን ቼክ አማካኝነት ለአሽከርካሪው መረጃን የሚሰጥልን ክፍል ነው ማለት ነው። ስለዚህ ኢንጂን ቼክ ሲበራ ዝም ብለን ማሽከርከር ሳይሆን በኮምፒውተር አሳይተን የትኛው ችግር እንደሆነ መለየት ያስፈልጋል ማለት ነው። ወደ ሶስተኛው የሴንሰር አይነት ስንሄድ ኢንጂን ስፒድ ሴንሰር ወይም ደግሞ ክራንክሻፍት ፖዚሽን ሴንሰር የሚባለውን እናገኛለን። ይሄ ሴንሰር ክራንክሻፍት ያለበት የሞተር ክፍል ላይ የሚገጠም ሲሆን ኮሎ ወይ ደግሞ ክራንክሻፍት ስፒድ እና ፖዚሽን ወይ ደግሞ አቀማመጥን የትኛውን ፒስተን ወደ ላይ፣ የትኛውን ፒስተን ወደ ታች እንዳደረገ የሚያሳይ ሴንሰር ነው ማለት ነው። ይህም ኢሲዩ በትክክል እሳትን ለማቃጠል የሚያስፈልገውን ነዳጅ በየትኛው ሲሊንደር ውስጥ መርጨት እንዳለበት እያሳውቀዋል ማለት ነው። ስለዚህ ክራንክሻፍት ፖዚሽን ሴንሰር ወይም ደግሞ ኢንጂን ስፒድ ሴንሰር የምን ንለው ይሄንን ስራ ይሰራል ማለት ነው። በተሽከርካሪያችን ላይ የክራንክሻፍት ፖዚሽን ሴንሰር ወይም ደግሞ ኢንጂን ስፒድ ሴንሰር ችግር ሲኖር የቼክ ኢንጂን ምልክት ይበራል ማለት ነው። ስለዚህ ኢንጂን ስፒድ ሴንሰር ወይ ደግሞ ክራንክሻፍት ፖዚሽን ሴንሰር ይሄንን ስራ ይሰራል ማለት ነው። የዚህ እንግዲህ ብልሽት ሲኖር አንደኛ በተሽከርካሪያችን ዳሽቦርድ ላይ የኢንጂን ቼክ ምልክት ያሳየናል። ከዛ ውጭ ደግሞ በማሸከር ጊዜ በአግባቡ ነዳጅ እንዳይረጭና ና ስሙዝ የሆነ ኢንጂን ኦፕሬሽን እንዳይኖር እያደርጋል ማለት ነው። ስለዚህ ሶስተኛው ሴንሰር ኢንጂን ስፒድ ሴንሰር እንለዋለን ማለት ነው። ወይ ደግሞ ክራንክ ሻፍት ፖዚሽን ሴንሰር እንለዋለን። ወደ አራተኛው ደግሞ ስንሄድ ካምሻፍት ፖዚሽን ሴንሰር የሚባል ይኖራል። ካምሻፍት ፖዚሽን ሴንሰር በቴስታታ ወይ ደግሞ ሲሊንደር ሄድ ላይ በመገጠም ቫልቮችን የሚከፍትና የሚዘጋውን ካምሻፍት አከፋፈቱን ለኢሲዩ የሚያሳውቅ ሲሆን ኢሲዩም ከዚህ ሴንሰር መልእክት በመቀበል ሁለቱም ቫልቮች ሲዘጉ ነዳጅ ለመርጨት ወደ ኢንጀክተር መልእክት ይልካል ማለት ነው። ይህም ትክክለኛ ጉልበት እንድናገኝ ይረዳናል ማለት ነው። ስለዚህ ካምሻፍት ፖዚሽን ሴንሰር ይሄንን ስራ ይሰራል ማለት ነው። ስለዚህ ካምሻፍት ፖዚሽን ሴንሰር የትኛው ሎብ የትኛውን ቫልቭ እንደከፈተና እንደዘጋ ሁለቱ መዘጋታቸውን ሴንስ በማድረግ ነዳጅ እንዲረጭ ለኢሲዩ መልእክት ይሰጣል። ኢሲዩ ደግሞ ለኢንጀክተር ኖዝል እንዲረጭ ያዘዋል ማለት ነው። ስለዚህ ካም ሻፍት ፖዚሽን ሴንሰር ይሄንን ስራ ይሰራል። የዚህ ሴንሰር ብልሽት እንግዲህ ሲኖር በተሽከርካሪያችን ዳሽቦርድ ላይ ኢንጂን ቼክ ሊበራ ይችላል ማለት ነው። ወደ አምስተኛው ሴንሰር ደግሞ ስንሄድ ማፕ ሴንሰር ወይ ደግሞ ማኒፎልድ አብሶሉት ፕሬሸር ሴንሰር የሚባለውን እናገኛለን። ይህ ሴንሰር በኤንቴክ ማኒፎልድ ውስጥ በፒስተን አማካኝነት የሚፈጠረውን ቫኪዩም ፕሬሸር የሚለካልን ሲሆን በኤንቴክ ማኒፎልድ እና በአትሞስፌሪክ ፕሬሸር መካከል ያለውን ፕሬሸር ዲፈረንስ ለኢሲዩ የሚያሳውቅ ነው። ኢሲዩም ከዚህ ሴንሰር በወሰደው መረጃ አማካኝነት የአየር ናይዳጅ ድብልቅን እያስተካከላል ማለት ነው። የዚህ ችግር ሲኖር የጉልበት ማነስና ጥቁር ጭስ ወይ ደግሞ አላስፈላጊ ጭስ ከተሽከርካሪያችን ጭስ ማውጫ ላይ እንዲወጣ ያደርጋል ማለት ነው። የዚህ ሴንሰር ብልሽት በሚኖርበት ጊዜ ይህ ሴንሰር እንግዲህ ማፕ ሴንሰር እንላለን ማለት ነው። የዚህ ማፕ ሴንሰር እንግዲህ ብልሽት ሲኖር በተሽከርካሪያችን ዳሽ ቦርድ ላይ የኢንጂን ቼክ ምልክት እናያለን ማለት ነው። ስለዚህ ኢንጂን ቼክ ሲበራ አሁን ከጠቀስናቸው ሴንሰሮቹ የአንዱ ብልሽት ሊሆን ስለሚችል በስካን ቱል ቼክ አድርገን ለጥገና ማቅረብ ይኖርብናል ማለት ነው። ሌላኛው ወደ ስድስተኛው ስንሄድ ትሮትል ፖዚሽን ሴንሰር የሚባለውን እናገኛለን። የትሮትል ፖዚሽን ሴንሰር በትሮትል ቦዲ ላይ በመገጠም የትሮትል ፖዚሽን ሴንሰሩን አንግል በማየት አሽከርካሪው የነዳጅ ፔዳሉን ሲጫን የአሽከርካሪውን ፍላጎት ካልኩሌት በማድረግ የሚያስፈልገውን የኤር ፊውል ሚክስቸርና ታይሚንግ እንዲጠብቅ ያደርጋል ማለት ነው። ስለዚህ አሽከርካሪው የነዳጅ መስጫ ፔዳሉን በሚጫንበት ጊዜ ሲግናል ለትሮትል ፖዚሽን ሴንሰር ይሰጣል ማለት ነው። ትሮትል ፖዚሽን ሴንሰር ደግሞ የተንቀሳቀሰውን አንግል ለኢሲዩ ይነግረዋል። ስለዚህ አሽከርካሪው በፍጥነት መሄድ በሚፈልግበት ጊዜ፣ ነዳጅ ፔዳሉን በሚረግጥበት ጊዜ ትሮትል ፖዚሽን ሴንሰር ከአክስለሬሽን ፔዳል ፖዚሽን ሴንሰር መልእክትን ይወስድና ምን ያደርጋል? ለኢሲዩ ይነግረዋል። ኢሲዩ ደግሞ ለኢንጀክተር ኖዝል የሚያስፈልገውን ነዳጅ በኢንጀክተር ኖዝል አማካኝነት ሲሊንደር ውስጥ እንዲረጭ ያደርጋል ማለት ነው። ስለዚህ የዚህ ሴንሰር ችግር የነዳጅ መቆራረጥ፣ የጉልበት ማነስና ሰላማዊ የሞተር እንቅስቃሴ እንዳይኖር ያደርጋል ማለት ነው። የዚህም ሴንሰር ብልሽት እንግዲህ ሲኖር በዳሽቦርዳችን ላይ የኢንጂን ቼክ ምልክት ሊያሳየን ይችላል። ስለዚህ ትሮትል ፖዚሽን ሴንሰር ይሄንን ስራ ይሰራል። ሌላኛው ወደ ሰባተኛው ስንሄድ ቮልቴጅ ሴንሰር የሚባለውን እናገኛለን። የዚህ ቮልቴጅ ሴንሰር ስራው ምንድን ነው? ኦልተርኔተር የሚያመነጨውን ኤሌክትሪክ ሴንስ ያደርጋል ማለት ነው። ይህ ሴንሰር በትክክል ከሰራ ባትሪው በአግባቡ ቻርጅ እየተደረገ ነው ማለት ነው። ነገር ግን በተሽከርካሪያችን ላይ ይህ ቮልቴጅ ሴንሰር በሚበላሽበት ጊዜ የባትሪ ምልክት በተሽከርካሪያችን ዳሽቦርድ ላይ ያሳየናል ማለት ነው። ስለዚህ ዳሽቦርዳችን ላይ የባትሪ ምልክት ሲያሳየን ኦልተርኔተር በትክክል እየሰራ አይደለም ማለት ነው። ይሄ ባትሪ ምልክት ደግሞ ዳሽቦርድ ላይ እንዲበራ የሚያደርገው ማን ነው? የቮልቴጅ ሴንሰር ነው ማለት ነው። ስለዚህ ይሄ ሴንሰር ከቻርጅንግ ሲስተም ጋር የተገናኙ ነገሮች ብልሽ ሲያጋጥም ሴንስ የሚያደርግና ለአሽከርካሪው እንዲሁም ለኤሲዩ መልእክትን የሚያስተላልፍልን የሴንሰር አይነት ነው ማለት ነው። ሌላኛው ወደ ስምንተኛው ስንሄድ ኦክሲጅን ሴንሰርን እናገኛለን። ኦክሲጅን ሴንሰር በአሶጪ አንገት ወይ ደግሞ ከኤግዞስት ማኒፎልድ ቀጥሎ በሚገኘው የጭስ ማውጫ ላይ በመገጠም በጭስ ማውጫ በኩል የሚወጣው ጋዝ ሴንስ በማድረግ ሪች ሚክስቸር ወይም ደግሞ ሊን ሚክስቸር መሆኑን ለኤስዩ መልእክት በመስጠት የኤር ፍሎ ሚክስቸሩ እንዲስተካከል ያደርጋል ማለት ነው። በተሽከርካሪያችን ላይ እንግዲህ ሪች ሚክስቸር የሚባለው የአየሩ መጠን በዝቶ የነዳጅ መጠኑ ሲበዛ ነው። ሊን ሚክስቸር ነው የሚባለው የነዳጅ መጠኑ አንስቶ የአየሩ መጠን ሲበዛ ነው ማለት ነው። ስለዚህ ይሄ ነገር ትክክል በማይሆንበት ጊዜ በጭስ ማውጣ የሚወጣው የጭስ አይነት ይለያያል ማለት ነው። ስለዚህ ይሄንን ሴንስ በማድረግ ለኢሲዩ ይነግሯል ማለት ነው። ኢሲዩ ከዛም በኋላ ከኦክሲጂን ሴንሰር ባገኘው ግብአት አማካኝነት የሚገባውን የአየር ነዳጅ መጠን በትክክል እንዲስተካከል እያደርጋል ወይ ደግሞ ሬሾው እንዲስተካከል ያደርጋል ማለት ነው። የዚህ መበላሸት ወይ ደግሞ መቆሸሽ ሲኖር ተጫዋች ፍጆቻችን ላይ ከፍተኛ የሆነ ጫና ያሳድራል። ከዛ በተጨማሪ ደግሞ አላስፈላጊ ጭስ እንዲኖር እያደርጋል ማለት ነው። ስለዚህ በዚህ ብልሽት ሲኖር በተሸካሪያችን ዳሽቦርድ ላይ የኢንጂን ቼክ ምልክት ሊበራ ይችላል ማለት ነው። ሌላኛው ወደ ዘጠነኛው ስንሄድ ኖክስ ሴንሰር ወይ ደግሞ ኤንኦኤክስ ሴንሰር ይባላል ማለት ነው። ይህ ሴንሰር ከካታላይቲክ ኮንቨርተር ቀጥሎ የሚገጠም ሴንሰር ሲሆን ከጭስ ማውጫው ውስጥ የሚወጣው ኦክሳይድ ኦፍ ናይትሮጅን ወይ ደግሞ ናይትሮጅን ዳይ ኦክሳይድ ልቀቱ ለኢሲዩ ያሳውቃል ማለት ነው። ኢሲዩ ያልተቃጠለ ወይ ደግሞ በካታለቲክ ኮንቨርተር ያልተወገደ ናይትሮጅን ዳይ ኦክሳይድ ካለ ያሳውቃል ማለት ነው። ይሄ ጋዝ ከጭስ ማውጫ መውጣት የለበትም፣ ምክንያቱም አካባቢን የሚበክል ቶክሲክ ጋዝ ነው ማለት ነው። ስለዚህ በተሽከርካሪያችን ላይ ኖክስ ሴንሰር ይሄንን ስራ ይሰራል ማለት ነው። በተሽከርካሪያችን ጭስ ማውጫ ላይ ነን ቶክሲክ ጋዝ የማይወጣ ከሆነ ይሄ ሴንሰር ይበራና ለአሽከርካሪው መልእክት ያስተላልፋል። ይሄም እንድናስፈትሽ ይረዳናል ማለት ነው። ይሄም እንግዲህ ብልሽት ሲኖር በተሽከርካሪያችን ዳሽቦርድ ላይ የኢንጂን ቼክ ምልክት ይበራል ማለት ነው። ወደ አስረኛው የሴንሰር አይነት ስንሄድ ቴምፕሬቸር ሴንሰር የሚባለውን እናገኛለን። ይሄ ሴንሰር ከኩላንት ከኢንቴክ ማኒፎልድ፣ ከኤግዞስት ማኒፎልድ ላይ መልእክትን በመውሰድ ለኢሲዩ ያቀብላል። ኢሲዩ መልእክትን በመውሰድ የነዳጅ አቅርቦቱን ማስተካከልና ፋን እንደ አስፈላጊነቱ ስራውን እንዲሰራ እያደርጋል ማለት ነው። ከዚያም በተጨማሪ ለአሽከርካሪው ሞተር መሞቁን እያሳወቅልናል ይሄ ክፍል ኢንጂን ቴምፕሬቸር ሴንሰር እንለዋለን ማለት ነው። የዚህ ብልሽት ሲኖር ወይም ደግሞ የኩሊንግ ሲስተሙ በአግባቡ የማይሰራ ከሆነ በተሽከርካሪያችን ዳሽቦርድ ላይ የቴምፕሬቸር ወርኒንግ ላይት ሊያሳየን ይችላል ማለት ነው። ከዛም በተጨማሪ ራሱ ሴንሰሩ በትክክል ደግሞ የማይሰራ ከሆነ በተሽከርካሪያችን ዳሽቦርድ ላይ ኢንጂን ቼክ ሊበራ ይችላል ማለት ነው። ወደ 11ኛው ሴንሰር ስንሄድ ፊውል ቴምፕሬቸር ሴንሰር የሚባለውን እናገኛለን ማለት ነው። ይህ ሴንሰር ቴርሚስተር ኤንድ ቴርሞካፕል በሚባል መሳሪያዎች ከሰፕላይ ፓምፕ ወደ ኢንጀክተር ኖዝል የሚሄደውን ነዳጅ የሙቀት መጠን ይለካልናል። ኢሲዩ ከዚህ ሴንሰር መረጃን በመውሰድ የሙቀት ሁኔታ ያስተካክላል ማለት ነው። የሙቀት ሁኔታ እንግዲህ በሚያስተካክልበት ጊዜ የሚያደርጋል፣ አንደኛው የተሽከርካሪውን ፍጥነት በመቀነስ ነው። ሁለተኛው ላይ ደግሞ የተሽከርካሪውን የነዳጅ ዴንሲቲ ወይም ደግሞ ፍጥነቱን እየቀነሰ ቴምፕሬቸሩን ማኔጅ ያደርግልናል ማለት ነው። ስለዚህ 11ኛው ሴንሰር ፊውል ቴምፕሬቸር ሴንሰር እንለዋለን ማለት ነው። ወደ 12ኛው የሴንሰር አይነት ስንሄድ ዊል ስፒድ ሴንሰር የሚባል ይኖራል ማለት ነው። ይሄ ዊል ስፒድ ሴንሰር ወይም ደግሞ ኤቢኤስ ሴንሰር የምንለው በማግኔት የሚሰራ ሲሆን የኤሲ ሲግናል ጎማው ሲሽከረከር በመፍጠር መልእክት እይቀበላል ማለት ነው። የሚገጠመውም በአክስል ወይም ደግሞ በሺሚያስ ላይ ነው። ይህ ሴንሰር ለኤቢኤስ ለትራክሽን ኮንትሮል ሲስተምና ስቴቢሊቲ ኮንትሮል ሲስተም የጎማ መሸራተቱን ለማሳወቅ ይረዳል ማለት ነው። ስለዚህ ይሄ ኤቢኤስ ሴንሰር ወይ ደግሞ ዊል ስፒድ ሴንሰር እንለዋለን ማለት ነው። የዚህ ብልሽት ሲኖር በተሽከርካሪያችን ላይ ኤቢኤስ የሚል ጽሑፍ ይኖራል ማለት ነው። ስለዚህ ለዛሬ በክፍል አንድ ፕሮግራማችን ያየናቸው አስራ ሁለቱ ሴንሰሮች ይህንን ይመስላሉ ማለት ነው። እነዚህ በሙሉ እንግዲህ የተለያዩ መልእክትን እያስተላልፋሉ። እነዚህ ሴንሰሮች ብልሽት ሲያጋጥማቸው እንግዲህ በዳሽቦድ ላይ የተለያዩ ምልክቶች ሊበሩ ይችላሉ። ለምሳሌ ኢንጂን ቼክ በራ ማለት ካሉ ሴንሰሮች ውስጥ ኦክሲጅን ሴንሰር፣ ማፍ ሴንሰር ወይ ደግሞ ኤር ፍሎ ሴንሰር፣ ኖክ ሴንሰር፣ ክራንክ ሻፍት ፖዚሽን ሴንሰር እና ካም ሻፍት ፖዚሽን ሴንሰር እንዲሁም ማፕ ሴንሰር፣ ኖክ ሴንሰር፣ ትሮትል ፖዚሽን ሴንሰር እና ፊውል ቴምፕሬቸር ሴንሰር ችግሮች ሲያጋጥማቸው በተሽከርካሪያችን ዳሽቦርድ ላይ ኢንጂን ቼክ ምልክት ሊበራ ይችላል ማለት ነው። ሌሎቹ ደግሞ ቴምፕሬቸር ሴንሰር ብልሽት ሲኖር በተሽከርካሪያችን ዳሽቦድ ላይ ቴምፕሬቸር አመላካቹ በርቶ ሊቀር ይችላል ማለት ነው። ሌላኛው የባትሪ ምልክት ደግሞ ሲበራ ቮልቴጅ ሴንሰር ነው። ኤቢኤስ ደግሞ ሲበራ ዊል ስፒድ ሴንሰር ነው ማለት ነው። ስለዚህ በተሽከርካሪያችን ላይ ከሚገኙት 25 ሴንሰሮች ውስጥ 12ቱ ሴንሰሮች ጥቅማቸው፣ አገልግሎታቸው እንዲሁም ደግሞ ሲበላሹ የሚያሳዩት ምልክት ይህንን ይመስላል ማለት ነው። ክቡራን ተመልካች ተከታዮቼ በዛሬው በክፍል አንድ ፕሮግራማችን እንዳያችሁት አብዛኛው ተሽከርካሪ ላይ ከሚገኙ 25 የሴንሰር አይነቶች 12ቱን ጥቅማቸውንና የእነዚህ ብልሽ ሲኖር ዳሽቦርድ ላይ ምን ምልክቶችን እንደሚያሳየን አይተናል ማለት ነው። ስለዚህ በተሽከካሪያችን ላይ ሴንሰሮች የምንላቸው ከተሽከርካሪው የተለያዩ ክፍሎች ላይ መልእክትን እየወሰዱ ለኛ እንዲሁም ለኮምፒውተሩ መልእክትን የሚሰጡ ክፍሎች ናቸው ማለት ነው። ስለዚህ ሴንሰሮች እጅግ በጣም ወሳኝ ናቸው። የሚሰጡን መልእክት ደግሞ አይተን ተሽከርካሪያችንን ጤንነቱን መጠበቅ ያስፈልጋል ማለት ነው። አዲስ ከሆናችሁ ሰብስክራይብ አርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖር በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም የሚደርስ ላይክ እና ሼር አድርጉ። በቀጣይ የዚህን ክፍል ሁለት ፕሮግራም አዘጋጅቼላችሁ እስከምንገናኝ ድረስ ሰላም ቆይ